የእጅ ሥራችን በእግዚአብሔር ዘንድ አያጸድቀን። ዕውቀታችን በእህርያችን በእግዚአብሔር ዘንድ ምንም ስፍራ አያሰጠም። በእግዚአብሔር ዘንድ ቅድስተ ቅዱሳን በዛው ስፍራ በከበረው ስፍራ መቆም የቻልነው በአንድየው በአንድየው ነው። በኢየሱስ ብቃት፣ ኢየሱስ ቤዛ፣ ኢየሱስ መድኃኒት ኢየሱስ አቅማችን። ኢየሱስ ብዙ ክርስቲያን በዚህ አቅም በእግዚአብሔር ዘንድ አርፏል። ብዙ ክርስቲያኖች ዳግመኛ የተወለደ ሰው በዚሁ በክርስቶስ ሥራ በእረፍት በሐሴት በደስታ በምስጋና እንዲሁም ኢየሱስን ለመቀበል ተዘጋጅተዋል። ወገኖቼ፣ ወገኖቼ በእግዚአብሔር ዘንድ ስፍራ ከፈለክ መጽደቅ ከፈለግ፣ መቀደስ ከፈለግ፣ ኢየሱስ ቅድስና ይሁን፣ ኢየሱስ ጽድቅ ይሁን፣ ኢየሱስ ቤዛ ይሁን። ያለ ኢየሱስ ያለ ክርስቶስ በመለኮት ፊት ያለ ክርስቶስ በቅዱስ እግዚአብሔር አብ ፊት መቆም ውሸት ነው። አችልም እንደማችን ልንገር አስረግጬ ልንገርህ እግዚአብሔር ሁሌ ጊዜ ሰውን ሲቀበል በሱ እውቀት ልክ ሚዛን መዝኖ ነው። በሱ ጽድቅ ልክ ሚዛን መዝኖ ነው። በሱ ቅድስና ልክ መዝኖ እንጂ አንተን በአንተ ልክ መዝኖ አይቀበልም። እግዚአብሔር ቅዱስ አባት ነው። ማንም ቅዱሳን መላእክትም ቢሆን በድፍረት በሱ ፊት ልቆም አይችሉም። ቅዱሳን መልአት ቅዱሳን የሆኑት ከሱ የተነሳ እሱ በሚገኝበት መገኘት ስፍራ ላይ ስላሉ ያ ቦታ እነሱን ቀድሷቸዋል እግዚአብሔር ከራሱ ጽድቅ የተነሳ ተቀብሏቸዋል ማንም በእግዚአብሔር ዘንድ ጻድቅ ሊሆን አይችልም የሚያጸድቀው ክርስቶስ በጸጋው ብቻ ነው